ነበር አስገራሚ ብዙዎችን ያስደነገጠ መረጃ ተሰምቷል። ብዙዎች ተገርመውበታል። ሙዚቀኛው አዷአለም ጎሳ በዛሬው እለት ከስር በነፃ መፈታቱ ተገለጸ። ሙዚቀኛው ከስር ነፃ መሆኑን መፈታቱን ተከትሎ አዲስ አበባ በአንድ እግር ቆማለች። አድናቂዎቹና ወዳጅ ዘመዶቹ በደስታ በእልልታ በመኪና ጋጋታ ተቀብለውታል። በኢትዮጵያ ታሪክ ከስር ተፈቶ እንደዚህ አይነት አቀባበል የተደረገለት ጀግና እስካሁን የለም። ይህ ጉዳይ ብዙዎችን እያነጋገረ ይገኛል። በአዲስ አበባ ሰላም ሰላም። ውድና የተከበራችሁ የአዲስ ቲቪ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዘት ትረፍረፍ ይበለለኝ። እንግዲህ መግቢያ ላይ እንደሰማችሁት ማመን አቅቶኛል። እኔ አላመንኩም፣ ውሸት ነው በሉኝ ማለት ነው እኔ ለምን አታምኝም ካላችሁ፣ ይፋ ሳይወጣ እንዴት በድብቅ እንደዚህ አይነት ነገር ይሰራል? ይሄን ነገር ውሸት ነው፣ እኔ ላምን አልቻልኩ። የምሬ ነው የምለው። ብዙዎች ሰርፕራይዝ እያሉ ለቀውታል። በጣም ነው የሚያሳዝን። እውነትም ሰርፕራይዝ ነው። እንግዲህ አዷአለም ጎሳ ተፈቷል፣ እንደሰማችሁት። እኔ አላምንም። ወዴት ወዴት ነው? እንዴት እንዴት ነው? ግን ነገሩ እንዴት እየሄደ እንደሆነ ወዴት እንደሆነ አላውቅም። በጣም ያሳዝናል። በጣም ከባድ ነው። ከምንጠብቀው እና ከምንለው በላይ ሆኗል ሁሉም ነገር ማለት ነው። በጣም ቤተሰብ ቅስም ተሰብሮ አላስባችሁታል። ምንም ምንም ሳይሰማ ምንም ነገር ሳይሆን እንደገና ነፃ መፈታት አንድ ነገር እንኳን አንድ ነገር ላይ ሳይወጣ እኔ አላቅም። እኔ የምለው ሁሉ ነገር ጠፍቶብኛል ማለት ነው። ስሬስ ነው የምላችሁ፣ የምሬ ነው። በጣም ያሳዝናል የምንሰማው ነገር። ይሄ ነገር እውነት ከሆነ በጣም ከባድ ነው አሁን ላይ። ቀደም ትንሽ ቆይቷል። ከተለቀቀ አራት አምስት ብዙ ልጆች ሰርተውታል ማለት ነው። ታዋቂ ታዋቂ ሰርፕራይዝ እያሉ ማለት ነው። እኔ ግን ማመን ከብዶኛል። ለዛ ነው የምሬ ነው ምላችሁ። እኔ አላምንም ብያለው ማለት ነው። እንዲ ውሸት ነው በሉኝ እያልኩ ነው። ብዙ ቦታ አየው። አንድ አራት ሰዎች ሰርተውታል። ተለቀቀ በቃ፣ ለፋሲካ መለቀቅ ስላለበት ተለቀቀ። ሰሞኑን ደግሞ ዝግ ነው የሚሆነው ታውቃላችሁ። ስለዚህ ተለቀቀ። ዛሬ ተለቆ መጣ። እንግዲህ አዲስ አበባ ተቃወጠች እንዳያችሁት፣ በጣም ረጅም ነው ቪዲዮን የግንችን ቀጥ አድርጌን ያመጣውላችሁ ሰው የለቀቀውን ቪዲዮ መልቀቅ ስለማይቻለ ማለት ነው። ብዙ መረጃዎች ሄጄ አይቻለው። ብዙዎች እንግዲህ ተለቀቀ እየተባለ ነው። ይህ ነገር እውነት ከሆነ በጣም ያሳዝናል። የቤተሰብን ቅስመ መስበር ነው። የእውነቴ ነው ምላችሁ ማለትም ለምን ተለቀቀ አይደለም እዚህ ጋር መለቀቅም ካለበት ግን ይፋ ተደርጎ ይመስለኛል እንደኔ አስተያየት። ማለት ይሄ ነገር እውነት ከሆነ እውነት ተፈቶ ከሆነ ነፃም ከሆነ ለህዝብም ሆነ ለቤተሰቦቹ አሳውቆ መልቀቅ ነው እንጂ እንግዲህ፣ ቀን ላይ የሰማነው ነፃ ሊለቀቅ ነው። ምንም አይነት ነገር እጁ ነፃ ነው። አንዱ አለም ምንም ነገር ከምርመራ ውስጥ ምንም አይነት ነገር የእሱ አልተገኝም አልተገኘም ተብሏል። እኛ ግድ አንዱ አለም ይገኝበት አይደለም እኔ በራሴ በኩል ግድ እሱ ነው እያልኩ ሳይሆን፣ ይህ ነገር ግን ይፋ ተደርጎ ለምን አይለቀቅም? መለቀቅ ካለበት ምን ችግር አለ? እሱ ነፃ ከሆነ ነፃነቱን አሳውጆ በህዝብ ለምን አይለቀቅም? ይህ ነገር እውነት ከሆነ፣ እኔ አሁን ላ እየነገርኳቸው ያለሁት የእውነቴ ነው ሚለው ማለት በጣም ውሸት ነው እያልኩ ነው። ሁለት ሶስት ቦታ የው አራት አምስት ቦታ ቤተሰቦቼ እኔ ብትወዱም ብትጠሉም ማለት ነው። እኔ የእውነቴ ስነግራችሁ ማለት ነው። ከምር ማመን አቅቶኛል እና እ ነገር አላምንም ውሸት ሊሆን ይችላል እያልኩ ነው። አላውቅም ከምን ከምን አምጥተውት እንደሆነ አንድ ሰው ሁለት ሰው አይደለም። ሰርፕራይዝ ሰርፕራይዝ እና መጀመሪያም በዋስ ሲወጣ የተባለ ነበር። እንደውም እጁ ነፃ ነው ስለዚህ ሀዘኑ መውጣት አለበት ተብሎ ተለቀቀ ነው እያሉ እየሰሩ ያሉት። እና ብዙዎችም ደግሞ ተቃውሞ እያቀረቡ ነው። ባለጊዜ ነው፣ ባለጊዜ ስለሆነ ነው የተለቀቀ ይላሉ። በቃ የተለያየ ርዕስ እየተሰጠው አራት አምስት ቦታ አሁን ከመሸ ማለት ነው። እና ይህን ነገር እኔ ማመን አቃተኝ። እውነት ይህ ነገር እውነት ነው? እኔ እያመንኩ አይደለም። አሁንም ግን ማሳወቅ ስላለብኝ ለእናንተም፣ ያገኙትን መረጃ ማድረስ ስላለብኝ ነው ቤተሰቦቼ። ይህ ነገር እውነት ከሆነ ትክክል አይደለም። እውነት ከሆነ የእውነት የእውነት ፍርድ መሰጠት አለበት የእውነት ፍርድ ምንድን ነው ካላችሁ፣ ነፃ ከሆነ ነፃነቱን አሳውጆ መውጣት፣ ነጻ ካልሆነም ደግሞ ያለውን ነገር ብቻ። አላቅም እኔ ወሬ ራሱ ጠፍቶብኛል። የእውነት ይህ ነው። ብዙ ብዙ መረጃዎች እንደወጡ ራሷን መቷት ነው፣ ብዙ ብዙ ገፈተርኳት እንጂ አልገደልኳትም ብሎ አለ። ስንት አይነት መረጃዎች እየወጡ እያለ እንዴት በዚህን ሰዓት ነጻ እንዴት ተለቀቀ? ነፃ መለቀቁን ይለቀቅ፣ ግን ይፋ ተደርጎ ለምንድን ነው የማይለቀቀው? ለምን ነፃ ተደርጎ አይለቀቅም? ይፋ ተደርጎ ለምን አይለቀቅም? ህዝብ አውቁት፣ ቤተሰብ አውቁት። ድብብቆች ውስጥ ለምንድን ነው ጨቤስ? የሚያስረግጥ ነገር እኮ የለም። የጠፋው የሰው ህይወት ነው አይደለም እንዴ? እና እንግዲህ የመኪና ማዕት አይታችኋል ብዬ አስባለሁ። እንደ ጉድ ጨቤ እየተረገጠ ነው የተለቀቀው ማለት ነው። በጣም በሚያሳዝን ሁኔታ ማለት ነው። እና እኔ ቢቻለም አንዳንዴ እንደውም እንዲህን ነገር ኮንሰርት ሊያዘጋጀ ሄደውን አምጥተውት ነው ወይስ የበፊቱን አምጥተው ነው ወይ ብዬ ሁሉ በጣም ነው የተገረምኩትና፣ እንግዲህ ለቤተሰብ መጽናናትን ሌላ ምንም ማለት አንችልም። ይሄ ነገር በጣም ከባድ ነው። የእውነቴ ነው መላችሁ። እኔ ወሬ ጠፍቶብኛል፣ እያያችሁን አለ ምን እንደማወራ ከምሬ ነው መላችሁ። ማለት ቀጠል ለብያለሁ እኔ። ምን አቃጠለሽ አንቺ ልትሉኝ ትችላላችሁ። እኔ አዷአለምንም ቀነኒንም አላውቃቸውም ግን የዝች ልጅ እውነት መውጣት አለበት። የቤተሰብ እውነት መውጣት አለበት። ፍትህ ቀነኒ ማግኘት አለባት። እውነት ወጥቶ እሱ እጁ ንጹህ ነው ከተባለ ነጻነቱን ታወጅለት፣ ነጻ ከሆነ ማለት ነው። በትክክል ታውጆለት ይውጣ። እንግዲህ ለፋሴ ጋ ይወጣል። ኮንሰርት ሊያቀርብ ነው ተብሎ ነበረ አላልኩም? አለ ተብሎም ነበረ። ከዛ በመጨረሻ ላይ እንግዲህ እውነት ሆኖ ተለቀዋል። እዚህ ጋር እሺ ምን እንበል ይሄ እውነት ሆኖ ከተፈታ፣ አዎ ዘሀበሻም ዘግቦት ነበረ። ትላንትና ነው ያየሁት፣ ዛሬ ነው ያየሁት ቅድም። ዘሀበሻ ምን አለ? ፖሊሶቹ ምንም አይነት የአንዱ አለም የፎረንሲክም ሁሉም ምርመራ ሲደረግ አንዱ አለም ምንም አይነት ነገር አልተገኘበትም። ስለዚህ ነጻ መለቀቅ አለበት፣ ሀዘኑንም የቤት ገብቶ መወጣት አለበት የሚስቱን ሀዘን ብለዋል ብሎ ዘሀብሻም ዘግቦት ነበረ ይህን ነገር ቆይ ነገ ጠዋት ይዤላችሁ መጣለው። ይህንንም ሰምተን ነበረ ይሁን እንጂ ግን ይሄን ሰምተን እያለን አሁን ደግሞ ተለቀቀን፣ ደግሞ አሁን ከምሽት ነው ሰርፕራይዝ፣ አዷአለም ተለቀቀ እየተባለ ደነገጥኩኝ። ብዙ ነገር ሳይ ማለት ነው። እንግዲህ አላውቅም። ፍትህ ለቀነኒ እንላለን። ፍትህ ለቀነኒ መሆን ለቀነኒ ቤተሰቦች፣ ምክንያቱም ግድ ነው፣ ፍትህ ያስፈልጋቸዋል። በጣም ነው የሚያሳዝን፣ የእውነቴን ያሳዝናል። ልብን የተሰበ እኔ ልብ ተሰብሯል። ወሬው ጠፍቶብኛል ግን መደርን ስላልቻልኩኝ የምሬን ነው። በጣም ቶሎ ስለምናድር ስሜታዊ ስለሆንኩኝ ለዛ በቃ ላሳውቃችሁ ብዬን የመጣሁት ጠዋት፣ አጣርቼ እውነትና ውሸቱን ደግሞ እዤላችሁ መጣለሁ። አፍሻም ያለውን እዤላችሁ መጣለሁ። ሊለቀቅ እንደሆነ ብዙዎች ቆይ ደም ከየት ተገኘ? ጭንቅላቷ የተመታችሁ ብዙ አይነት መረጃ እየወጡ እንዴት ነጻ ሆነ እንዴት የሱ ልጅ የሚያሳይለም ተባለም፣ ሽምግልናው ሲደራደሩ ነበረ። ብቻ ለማንኛውም ጠዋት ላይ በደንብ አወራችኋለሁ። ማለት አሁን በጣም ስሜት አውሩኝ ስላለው ማለት ነው። ድንብርብር አባቴ ወጥቷል። የምር ነነገጥኩኝ። ስሬስ በጣም አሳዝናኛለች። በጣም ቀያኔ ልቤን ሰብረዋለች። ቤተሰቦቿ ልቤን ሰብረውታል። እኔ ግድ እሱ የሆነ አይደለም እዚህ ጋር እያልኩ ያለሁት እንድትረዱ የምፈልገው ግን እሱ ነፃ ከሆነ ነጻነቱ ታውጆ ለቤተሰብም፣ ለኢትዮጵያ ሕዝብ ልጁ ነጻነቱን በአደባባይ አሳውጆ ለምን እንትን አይለም? ለምን በድብቅ ሊፈታ ቻለ? ውስጥ ለውስጥ ምን አስኬደ? ጨቤ እየረገጡ የሚቀበሉት ሰዎች ምን ጨቤ ያስረግጣል? የሰው ህይወት ኮን የጠፋ እዚህ ጋር። ብቻ ለማንኛውም ጠዋት ደግሞ እስኪ ያለውን ነገር መረጃ አሰባሰብ ይመጣለው። ለጊዜው ይሄን ያለ ቅስሜ ስብር ብለዋል። የእናንተንም ሀሳብ አስተያየት ስጡ። ውሸት ነው በሉኝ። እኔ አሁንም አላምንም። ስሬስ ነው የምላችሁ ትላልቅ ሚዲያዎች እስካልሰሩ ድረስ አላምንም። የምሬ ያሳዝናል። ለቤተሰቦቿ መጽናናትን ያድልልን። መዳን ያ